ይህን አስቡት። ተራ ህይወት እየኖራችሁ ነው እያስመሰላችሁ፣ እውነተኛ ማንነታችሁን እየደበቃችሁ ነው። ምክንያቱም ሰዎች ትክክለኛ ማንነትውን ካገኙ ሁሉም ነገር ሊፈርስ ይችላል ብለው በመስጋቶ በጥንቃቄ ትሄዳላችሁ፣ በጥንቃቄም ትናገራላችሁ እና ሁልጊዜም ትጠይቃላችሁ፣ እውነቱ ቢወጣ ምን ሊፈጠር ይችላል? አሁን ይህን በዓይነ ሕሊና ተመልከት። አንድ ውሳኔ? አንድ የድፍረት ድርጊት በሺዎች የሚቆጠሩ ህይወቶችን ሊያድን ይችላል፣ ነገር ግን ራስህን አደጋ ላይ ሊጥልብህም ይችላል። ይህ ሁሉ ጭንቀትና ክብደትን በትከሻዋ የተሸከመች አንዲት ሴት ነበረች። እሷ በሰይፍ ተዋጊ ወይም የጦር ጀነራል አይደለችም። ሌላው ቀርቶ ራዕይ ያየሽ ነቢይም አይደለችም። ይህች ሴት አስቴር ትባላለች። በባይድ አገር የምትኖር ወጣት አይሁዳዊት ሴት ሳታስበው ራሷን የንግሥት ዘውድ ለብሳ አገኘችው። ነገር ግን የአስቴርን ታሪክ ጊዜ የማይሽረው የሚያደርገው ይህ ነው። ድፍረቷ ከስልጣን ሳይሆን ከእምነት የተወለደ ነው። በጣም ተራ የተባለ ሰው እንኳን የእግዚአብሔር ያልተለመደ ዕቅድ መሳሪያ ሊሆን እንደሚችል ታስታውሰናለች። ስለዚህ ዘንበል ብለው ያድምጡ፣ ምክንያቱም ይህ ጥንታዊ ታሪክ ብቻ አይደለም። ይህ ስለ አንተ፣ ስለ አንቺና ስለ እኔ መምረጥ ያለብንን አፍታዎች የሚያወራ የሁላችንም ታሪክ ነው። ዝም እንላለን? ወይንስ ሁሉንም ነገር የሚያስከፍለን ቢሆንም ስለ እውነት እንናገራለን። የአስቴር መጽሐፍ የተቀመጠው በጥንቷ ፋርስ በንጉስ ዘረክሲስ ዘመን ነው። በመንፈስ ቅዱስ ውስጥ አውሳቢዮስ በመባል ይታወቃል። በዚህ ጊዜ የአይሁድ ሕዝብ በፋርስ ግዛት ተበታትነው በግዞት ይኖሩ ነበር። አስቴር ወላጆቿን ካጣች በኋላ ያደገችው በአጎቷ ልጅ በመርዶክዮስ ነው። ንጉሱ አዲስ ንግሥት ሲፈልግ ወደ ቤተ መንግስት ተወሰደች። በእግዚአብሔር ፍቃድ አስቴር የተባለችው አይሁዳዊት ሴት ንግስት ሆነች፣ ምንም እንኳን ማንነቷን ምስጢር አድርጋ ብትቆይም። ነገር ግን ዋናው ድራማ የጀመረው ሃማ የተባለው አይሁድ ጠል የባለ ስልጣን ሲነሳ ነበር። አስቴርን ያሳደጋት መርዶክዮስን እንዲሰግድለት ሲጠይቀው በፍጹም ተቃወመ። በዚህም የሃማ ጥላቻ ተቀጣጠለ። ንጉሱ ጋር በመሄድም ንጉሥ ሆይ በግዛቱ ውስጥ ያንተን ትእዛዝ የማይከተሉ ስለበዙ እነሱን ማጥራት አለብን ብሎ አሳመነው። ንጉሱም ስለ ሁኔታው ብዙም ሳይረዳ ለሃማን ትልቅ ስልጣን የሚሰጠውን ቀለበት በመስጠት ነገሩን እንዲቆጣጠር አዘዘው። ንጉሱ ሳይስማማም ሃማን በአይሁድ ላይ ጨፍጨፋ ለማድረስ በድብቅ አወጀ። ያጎቷ ልጅ መርዶክዮስም አዋጁን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ እጅግም ማዘነ ወደ ንጉሱ ሄዳ ስለ ሕዝቧ ምሕረት እንድትለምን ወደ አስቴር መልእክት ላከ። አስቴር ግን አመነታች። በፋርስ ሀገር ንጉሱ የወርቅ ዘንግ ካልዘረጋ በስተቀር ማንም ሳይጠራ ወደ ንጉሱ የቀረበ ሊገደል ይችላል። አስቴር አደጋውን በመረዳቷ ፍርሃቷን ገልጻ መልእክት ወደ መርዶኪዎስ ላከች። መርዶኪዎስም ቁርጥ ባለ መልስ አንቺ በንጉሱ ቤት ውስጥ ስላለሽ ከሕልቂቱ ማምለጥ ትችያለሽ። ነገር ግን በዚህ ጭንቅ ጊዜ ዝም ብቴ ለአይሁድ መዳን ከሌላ ቦታ ይመጣል። አንቺና ቤተሰብሽ ግን ልትጠፉ ትችላላችሁ። ማን ያውቃል፣ እግዚአብሔር ንግስት አድርጎ የሾመሽ ለዚህ ጊዜ ቢሆንስ ብሎ መለሰላት። የመርዶኪዎስ ቃላትም የአስቴርን ልብ ነኩት። አክሊሏ በአጋጣሚ እንዳልሆነ ተረዳች። ለዚህች ቅጽበት ብሎ እግዚአብሔር በቤተ መንግሥት አስቀምጧታል። እሷም በድፍረት መለሰች። ሂድ፣ በሱሳ ያሉትን አይሁዳውያን ሁሉ ሰብስብና ጾሙልኝ። ሶስት ቀን አትብሉ፣ አትጠጡም። እኔና ሎሌዎቼም እንዲሁ እናደርጋለን። ይህን ከፈጸምን በኋላ ህግን የሚጻደር ቢሆንም ወደ ንጉሱ እሄዳለሁ፣ ብጠፋም ልጥፋ አለች። ከሶስት ቀን በኋላ አስቴር የንግስና ልብሷን ለበሰች፣ ወደ ንጉሱ ዙፋንም ተራመደች፣ እያንዳንዱ እርምጃዋ ወደ ሞት ሊወስዳት እንደሚችል እያሰበች። ንጉሥ በዙፋኑ ተቀምጧል። በዚያ ያለ ሰው በሙሉ ጸጥ አለ። ይቀበላት ይሆን ወይስ ይወቅሳት ይሆን? ሰዓቱ በጸጥታ ተንጠለጠለ። ከዚያም ንጉሡ የወርቅ በትሩን ዘረጋ። አስቴር እግዚአብሔር በሰጣት ሞገስ ሕይወቷ ተረፈ። አስቴር ግን ጥያቄዋን ወዲው አልገለጸችም። ይልቁንም ንጉሡንና ባለሥልጣኑ ሐማንን ወደ ግብዣ እንዲሄዱ ጋበዘቻቸው። በግብዣውም ብዙ አቆየቻቸው። አስቴር ትክክለኛውን ጊዜ እየጠበቀች ነበር። ይህ በእንዲህ እንዳለ የሐማ ኩራት መባባሱን ቀጠለ። መርዶኪዮስን በላዩ ላይ ሊሰቅለው በማሰብ ግንድ ሰራ። ጥላቻው እየፈላ ነበር። ምሽት ላይ ንጉሡ የመንግስቱ መዝገቦች እንዲነበብለት አዘዘ። በዚያም ውስጥ በአንድ ወቅት መርዶኪዮስ ሕይወቱን ከግድያ ሴራ እንዳዳነለት እና ምንም ሽልማት እንዳልተሰጠው ሰማ። በቀጣይ ቀን ንጉሱ ሐማንን ንጉስ የተደሰተበትን ሰው በምን መልኩ ሊሸልመው እንደሚገባ ጠየቀው። ሐማንም ንጉሱ የተደሰተበት ሰው ራሱ እንደሆነ በመገመት የንጉሳዊ ልብስንና ዘውድን አልብሶ በከተማዋ ትልቅ ሰልፍ አዘጋጅቶ እንዲያከብረው መከረው። ንጉሱን ተስማማ። ቀጥሎም ሐማንን እንዲህ ሲል አዘዘው፦ አሁን ያልከኝም በሙሉ ሂድና ለመርዶክዮስ ፈጽምለት። ሐማስ ሊሰቅለው ያሰበውን ሰው መንገድ ላይ በክብር እየመራ ሲሄድ የሚሰማውን ርደት አስቡት። በስተመጨረሻም አስቴር ጥሩ አጋጣሚ አገኘች። ንጉሱ የምትፈልጊው ምንድን ነው? ከፈለግሽ እስከ ግዛቴ ግማሽ ሰጥሻለሁ አላት። አስቴርም ትንፋሿን ወሰድ አድርጋ ንጉሱ ወይ በአይነ ፊት ሞገስን አግኝቼ ከሆነ እና የማያስከፋ ከሆነ፣ ህይወቴን አድናት፣ ለህዝቤ ምራራለት። እንድንጠፋ እንድንገደልና እንድንጠፋ ታዞብናል ብላ ተናገረች። ንጉሱም ደነገጠ። እንዲህ ያለ ነገር ለማድረግ የደፈረው ሰው ማን ነው? አለ አስቴርም፣ እየጠቆመች ይህን ጭካኔ ያዘዘው ጨካኙ ሐማን ነው አለች። ቤተ መንግሥቱ በግርግር ግርፍ ፈነዳ። ንጉሱም ተቆጥቶ ሐማን ለመርዶኪዎስ በሰራው ግንድ ላይ እንዲገደል አዘዘ። በአይሁዶች ላይ የተጻፈው ድንጋጌ መቀልበስ የማይችል ነው። ነገር ግን አዲስ ትእዛዝ ተጻፈ፣ አይሁዶች ራሳቸውን የመከላከል መብት አላቸው የሚል በቀጠሮ ቀንም ከመጥፋት ይልቅ ጠላቶቻቸውን አሸነፉ። ከተስፋ መቁረጥ የተነሳ ድል መጣ፣ ከፍርሃት ቀጥሎ ደስታ ሸበረቀ። የአይሁድ ሕዝብም እስከዛሬ ድረስ ይህን ነጻ የወጣበትን ቀን የፑሪም በዓል እያሉ በደማቁ ያከብሩታል። የአስቴር ታሪክ ለእኛ ምን ትርጉም አለው? እግዚአብሔር ያስቀመጠን ቦታ ለዓላማ እንደሆነ ይነግረናል። አስቴር የምትጫወተው ሚና ሀገርን ይታደጋል ብላ ገምታ አታውቅም። በተመሳሳይ አንተም ትልቁን ምስል ላታይ ትችላለህ። ነገር ግን ቦታ፣ ቤተሰብህ፣ ትምህርት ቤትህ፣ ወይም ስራህ እግዚአብሔር ሊጠቀምብህ የሚፈልገው ቦታ ሊሆን ይችላል። እውነተኛ ድፍረት ብዙ ጊዜ መስዋዕትነት እንደሚጠይቅ ይነግረናል። አስቴር ሁሉንም ነገር አደጋ ላይ የጣለችው ስላልፈራች ሳይሆን እምነቷ ከፍርሃት በላይ ስለነበር ነው። እናም ዝምታ አደገኛ ሊሆን እንደሚችል ይነግረናል። የመርዶክዮስ ማስጠንቀቂያ አሁንም እውነት ነው። ግፍ ስናይ ስህተትም ስናይ ዝም ማለት ጠላትን ያጠናክራል። አንዳንድ ጊዜ እንድንናገር እግዚአብሔር ይጠራናል። ከሁሉም በላይ ግን የአስቴር ታሪክ እግዚአብሔር ሁልጊዜም የተደበቀ ቢመስልም በሥራ ላይ መሆኑን ያስታውሰናል።